በየትኛውም የዓለም ክፍል ወንጀለኞች በሁሉም መልክ ይመጣሉ፣ ከጥቃቅን ሌቦች እስከ ጨካኝ ገዳዮች። ሁሉም ወንጀለኛ በሰራው ልክ የሚቀጣ ቢሆንም አንዳንዶች ለመደበኛ እስር ቤቶች በጣም አደገኛ ናቸው። ያለ ጸጸት ለሚራመዱ ጭራቆች፣ አሸባሪዎችና ነብሰ ገዳዮች ዓለም የፍርሃት ምሽጎችን ሠራ። ከምሽጉም በስተጀርባ ጊዜ ይበረዳል፣ ተስፋም ይሞታል። ዛሬ በምድር ላይ ያሉ አስር በጣም አስተማማኝ የሆኑ ለማምለጥ የማይታሰባቸው አደገኛ እስር ቤቶችን እንቃኛለን። በአስረኛ ደረጃ የምናገኘው የካራንዲሩ ፌዴራላዊ እስር ቤት በደቡብ ምዕራብ ብራዚል ባልተገራ በራ ውስጥ ደፋር የሆኑ ልቦችን እንኳ የሚያቀዘቅዘው የካራንዲሩ ፌደራላዊ እስር ቤት። ይህ ተራ እስር ቤት አይደለም። አገሪቱ በጣም አደገኛ ለሆኑ ወንጀለኞች ይህ የመጨረሻ መዳረሻ ነው። ጨካኝ ነፍሰ ገዳዮችንና ታዋቂ የማፊያ ቡድን መሪዎችን ይይዛል። ካራንዲሩ ከ200 ለሚበልጡ እስረኞች የተገነባ ሲሆን የላቁ የስለላ ካሜራዎች እያንዳንዱ ጥላ ላይ ይመለከታሉ። ከእስር ቤቱ በጣም ታዋቂ ከሆኑ እስረኞች መካከል በቀይ ኮማንድ የሚፈራው መሪ ፈርናንዲኖ ቢራማርና የአንደኛው ካፒታልዝ ዋና አዛዥ የተባለው ማርኮላ ይገኝበታል። በእነዚህ ግድግዳዎች ውስጥ ምንም አይነት ጓደኝነት የለም። ምንም አይነት ጥምረት የለም አይደለም የማያቋርጥ ተግጻጽና ያልተቋረጠ ዝምታ። ካራንዲሩ የማይታለም ምሽግ መሆኑን የማያቋርጡ ማሳሰቢያዎች ብቻ ናቸው። በዘጠነኛ ደረጃ የምናገኘው ሪጂናል ሪሴፕሽን ሴንተር ኤስ ኤች ዩ ዘጥ ባለው የኩቤ ከረብቶች ውስጥ የካናዳ በጣም አደገኛው እስር ቤት። ይህ ተራማረሚያ ቤት አይደለም። ማገሪቱ ውስጥ ከሚገኙ በጣም አደገኛው እንጀለኞች መካከል ዘጠናዎቹ ብቻ የታሰሩበት ነው። እንደ ፖል ፈርናንዶ እና ሚኬል ማግሬ ያሉ ተከታታይ ገዳዮች የታሰሩበት እያንዳንዳቸው በጣም አስቸጋሪ ከመሆናቸው የተነሳ የትኛውም መደበኛ እስር ቤት ሊያቆማቸው አይችልም። በኢሴች ውስጥ ያለው ህይወት ከየትኛውም ቦታ የተለየ ነው። እስረኞች 23 ሰዓታትን ከክፍላቸው ውስጥ ተቆልፎ ያሳልፋሉ። ከክፍል ውጭ ለአንድ ሰዓት ብቻ፣ ሁልጊዜም በከፍተኛ ጥበቃ እስር። እያንዳንዱ እንቅስቃሴ፣ እያንዳንዱ እይታ እያንዳንዱ ድምጽ የታየ የተቀዳ ቁጥጥር የሚደረግበት ነው። ሲቲዩ ከሌሎች እስር ቤቶች የሚለየው ይህ ፍጹም የማያቋርጥ ቁጥጥር ነው። ማግለል እዚህ ቅጣት አይደለም። በጣም አደገኛ የሆኑ የሰው ልጆችን ለመያዝ የተነደፈ ፍጹም ስርዓት ነው። በስምንተኛ ደረጃ የምናገኘው የጎልበርን የማረሚያ ማዕከል በአውስትራሊያ በምትቃጠለው ፀሐይ ስር ሱፐርማክስ በመባል የሚታወቅ ቦታ አለ። የ700 እስረኞች መኖሪያ የጎልበርን እርማት ማዕከል የውጭው ነጻነት ጨለማ መስታወት ነው። ኢማን ሚላት የጀርባ ቦርሳ ገዳይና፣ ካር ዊሊያምስ ታዋቂው የወሮበሎች ቡድን መሪ ሁለቱም በግድግዳ ውስጥ ኑረው ሙተዋል። ጎልበርን ከሌሎች እስር ቤቶች የሚለየው እያንዳንዱ ማዕዘን በተራቀቀ ካሜራው ታርመረ በኩል የሚያቋረጥ ክትትል ይደረግበታል። ጎብኚዎች ከፍተኛ ምርመራ በበርካታ የፍተሻ ኬላዎች በኩል ያልፋሉ። እነዚህ ግድግዳዎች ውስጥ ለስህተት ቦታ የለም። እያንዳንዱ እርምጃ እየታየ ይፈተሻል፣ ይመረመራል። ጎልበርን እስር ቤት ብቻ አይደለም። ይህ ከፍተኛ ጥበቃ የሚደረግበት ምሽግ ነው። በሰባተኛ ደረጃ የምናገኘው ፍሉሪ ሜሬጉስ ከፓሪስ በስተደቡብ የሚገኘው የአውሮፓ ትልቁና ደህንነቱ የተጠበቀው እስር ቤት፣ ይህ በ180 ሄክታር መሬት የተዘረገው የተዘረጋው በፈረንሳይ ውስጥ ትልቁና ደህንነቱ የተጠበቀው እስር ቤት ነው ነው ከ 4 ከ4000 በላይ እስረኞችን ይይዛል። ግድግዳዎች ወንጀለኞችን ብቻ ሳይሆን እያንዳንዱ በአገሪቱ ውስጥ በጣም ዝነኛና አደገኛ ምሮችንም ጭምር ይይዛል። ታዋቂ ኗሪ ወንጀለኞች መካከል ማሰረታዊ ሰባዎቹና ሰማኒያዎች ውስጥ የነበሩት የቦምብ ጥቃቶች ግድያዎችና አጋቾች ከውስጥ ተጠያቂ የሆነው የቬንዙዌላዊ አሸባሪ ካርሎስ ዘ ጃክል ይገኝበታል። በቅርብ ጊዜ አሰላ አብዱል ሰላም በ2015 በፓሪስ ላይ በተፈጸመው አስፈሪ ጥቃት ብቸኝ የተረፈው የእስር ቤቱን አስከፊ ታሪክ አስመልክቷል። ዶሪ መረጉዝ ከሌሎች እስር ቤቶች የሚለየው አለቂ የሌላቸው ግድግዳዎች ላጨሱ ሊሆኑ ያጠርሽቦ ሁሌም በታጠቁ ጠባቂዎች ቁጥጥር ስር ነው። እያንዳንዱ መግቢያ የብረት በሮችና የፍተሻ ኬላዎች ሁሌም በማያቋረጥ ክትትል ስር ናቸው። በስድስተኛ ደረጃ የምናገኘው ጄቤ ስቱትጋርድ ስታምሃይም በተጨናነቀው የስቱትጋርድ ኢንዱስትሪ ልብ ውስጥ እንደ ሌሎች ምሽግ ተገንብቷል። ጄቤ ስቱትጋርድ ስታምሃይም ይህ የጀርመን ከፍተኛ ጥበቃ እስር ቤት ነው። የተሰራው ለማሰር ብቻ ሳይሆን አገሪቷ አይቷቸው የማያውቁ አደገኛ ወንጀለኞችን ለማስጨመር ነው። ወደ 800 የሚጠጉ እስረኞችን የመያዝ አቅም ያለው እያንዳንዱ ግድግዳ፣ እያንዳንዱ ኮሪደር ማምለጥን ለመከላከልና ፍጹም ቁጥጥርን ለመጠበቅ የተነደፈ ነው። እንደ አንድሪያስ ባደር ጉድሩን ኢንስሊን እና ጃን ካርን ራስፒ የመሳሰሉ ታዋቂ ግለሰቦችን ጨምሮ የቀይ ጦር ቡድን አባላት በአንድ ወቅት እዚህ አዳራሽ ውስጥ ተመላልሰው ነበር። ስቱትጋርድ ስታምሃይም ከሌሎች እስር ቤቶች የሚለየው በልዩ የስነ ህንጻ ንድፉ ሲሆን መስኮት አልባ ግድግዳዎች ወደ ውጭ የሚመለከቱ ወደ ውስጥ አንግል ኮሪደሮችና፣ ማንኛውም የማምለጫ እድል ወደ ዜሮ የሚቀንሱ ባህሪዎች አሉት። እዚህ ክትትል የማያቋረጥ ነው። እያንዳንዱ እንቅስቃሴ፣ እያንዳንዱ ሹክሹክታ ቁጥጥር ይደረግበታል። ይህ እስራት ብቻ አይደለም፤ የእስር ቤት አንድ ህዝብ ህዝቡን ከራሱ ጭራቆች ለመጠበቅ ምን ያህል እርቀት እንደሚሄድ የሚያሳይ ምልክት ነው። በአምስተኛ ደረጃ የምናገኘው ኤች ኤም ቢ ቤል ማርሽ በደቡብ ምስራቅ ለንደን ዳርቻ በብሪታንያ ላይ ጥላ የሚጥል ምሽግ ቆሟል። የግርማዊቷ እስር ቤት ቤል ማርሽ። ይህ ተራ እስር ቤት አይደለም፣ ከ900 ለሚበልጡ እስረኞች ቦታ ያለው ከፍተኛ ጥበቃ የሚደረግበት ግንብ ነው። ዩናይትድ ኪንግደም በጣም አደገኛና አስቸጋሪ ወንጀለኞቿን የምትገድብበት ቦታ ነው። ከኗሪዎቿ መካከል የዘር ጥራቻን በመቀስቀስ የሚታወቀው አክራሪ ቄስ አቡ ሀምዛ እና ዘግናኙ ግራንዲ ገዳይ ስቴፋኖስ ይገኝበታል። ቤል ማርሽ ከሌሎች እስር ቤቶች የሚለየው ምንድን ነው? እስር ቤት ውስጥ ያለ እስር ቤት ነው። እዚህ በጣም አደገኛ የሆኑ እስረኞች እንኳ ተለይተው ቁጥጥር ይደረግባቸዋል ሉ እንቅስቃሴ ይስተዋላል። እያንዳንዱ መስተጋብር ይመረመራል። በእነዚህ ግድግዳዎች ውስጥ ነጻነት የእርቅቱ ውስጣ ነው። ርምስ ክልክል ነው። ከፍተኛ ስጋት ያለባቸውን ወንጀለኞች በየደቂቃው ቼክ ይደረጋሉ። በቤድ ማርሽ ማምለጥ የህልም እንጀራ ነው። በአራተኛ ደረጃ ላይ የምናገኘው ፍቹ እስር ቤት በጃፓን ምዕራባዊ ከተማ ዳርቻዎች ጸጥ ያለ መልክዓ ምድሮች ውስጥ ሰፍሮ የሚገኘው ምሽግ ከጸጥቶ አካባቢ ጋር ፍጹም የሚቃረን ድባብ ያለው ነው። ይህ የጃፓን ከፍተኛ ደህንነቶች ምሽግ ነው። የሀገሪቱ በጣም አደገኛና ጠማማ ወንጀለኞችን ለመያዝ የተነደፈ ቦታ ከ2000 በላይ እስረኞችን የማስተናገድ አቅም ያለው ፉቹ እስር ቤት ብቻ አይደለም፣ ውቀትን የሚቃወም ስርዓትን ከሁሉም በላይ የሚያከብር ማህበረሰብ ውስጥ የቁጥጥር መሰረት ነው። ከኗሪዎች መካከል በ1980 ዎች መገባደጃ ላይ ወንጀሉ በጃፓን አስደንጋጭ መካከልን ያስከተለው ተገናኙ ተከታታይ ገዳይ ስሙ ሚያዛኪ ካና፣ ሌላ ተከታታይ አጥማጁ ኬሹ ኦኮቤ ይገኝበታል። ማረሚያ ቤቱ በርካታ ያኩዛ ከፍተኛ ባለስልጣናትን ይዟል። ይህም የተራጁ ባለስልጣናት እንኳ በእነዚህ ግድግዳዎች ውስጥ ያሉትን ህጎች እንደሚከተሉ ያረጋግጣል። ፉቹን ከሌሎች እስር ቤቶች የሚለየው ያልተለመዱ የደህንነት እርምጃዎች ናቸው። በምላጭ ሽቦ የተሞሉ ግንቦች የማይበገሩ አጥር ይፈጥራሉ ይሰራሉ በውስጡ ያለው እያንዳንዱ እንቅስቃሴ በጥብቅ ቁጥጥር ይደረግበታል። በፍቹ ነጻነት ማለት ቅዠት ነው። ማምለጥ የማይታሰብ ነው። እያንዳንዱ ጥግ፣ እያንዳንዱ ህዋስ፣ እያንዳንዱ ጥላ ስርዓትን ለማስመጸም የቆመ ነው። ይህ ከእስር ቤት በላይ ነው። ይህ በከባድ ወንጀል ላይ በጃፓን የማይናወጥ ምሽግ ነው። በሶስተኛ ደረጃ ላይ የምናገኘው ጥቁር ዶልፊን እስር ቤት ሩሲያ። በካዛክስታን ድንበር አቅራቢያ በምድር ላይ ካሉ በጣም ከባድ እስር ቤቶች አንዱ ጥቁር ዶልፊን ይገኛል። ከ700 በላይ የጅምላ ገዳዮች፣ አሸባሪዎች እና ሰው በላዎች መኖሪያ ይህ የሩሲያ ከፍተኛ የደህንነት ተቋም ነው። ወደ 700 የሚ የሚጠጉ የሀገሪቱ በጣም ጠበኛና አደገኛ ወንጀለኞች መኖሪያ ነው። ነገር ግን ጥቁር ዶልፊን ከእስር ቤት በላይ ነው። በራስምን ግድያዎች የተከሰሰው አሌክሳንደር ፒቹስኪን የቼዝ ቦርድ ገዳይና የሽብር ፈጣሪው የደቡብ ፓርክ ቡድን መሪ የሆነው ሰርጌ ሳፓካንን ያካትታል። ዶልፊን ከሁሉም እስር ቤቶች የሚለየው ልዩ የአጃቢ ስርዓቱ ፍጹም የተለየ ነው። እስረኞች የማምለጫ እቅድ ወይም ጠባቂዎችን አለመምታት አለመቻላቸውን በማረጋገጥ ራይንና እንቅስቃሴን በመገደብ እያንዳንዱ እርምጃ በ24/7 ተረኛ መኮንኖች ክትትል የሚደረግበት ነው። በእነዚህ ግድግዳዎች ውስጥ ነፃነት የለም። እያንዳንዱ እንቅስቃሴ፣ እያንዳንዱ እይታ፣ እያንዳንዱ እስትንፋስ ቁጥጥር ይደረግበታል። የማይቻል ነገር ፍጹም የሆነበት ምሽግና ደረምስ በንድፍ የተገራበት ጥቁር ዶልፊያን እስር ቤት። በሁለተኛ ደረጃ የምናገኘው ጓንታናሞቤ ማቆያ ካምፕ። በሞቃታማ ሰማያዊ ውሃዎች የተከበበ ዓለም ላይ ካሉት በጣም አወዛጋቢ እስር ቤቶች አንዱ ጓንታናሞቤ ይገኛል። ወደ 800 የሚጠጉ የዓለማችን አደገኛ እስረኞች ይገኙበታል። እያንዳንዱ እስረኛ ከምርኮ በላይ ነው። እስረኞች የሰው ልጅ ከፍተኛ ስጋት ምልክቶች ናቸው። ከመካከላቸው የ911 ጥቃት ዋና አዘጋጅ የሆነው አዲድ ሼክ መሐመድ አንዱ ሲሆን፣ የእስር ቤቱ ስርዓት የወንጀሉን የወንጀሉንና የእስር ቤቱን ከባድነት ያሳያል። ጓንታናሞ ልዩ የሚያደርገው በሶስት ግን በውሃ የተከበበ ተከበበ በተቆፈሩት ማሳዎች የተከለለ የተከለለና በታላቅ ጥበቃ ማማዎች የሚስተዳደር መሆኑ ነው። ጎብኚዎች፣ ጠበቆች፣ የቀይ መስቀል ባለስልጣናት ጥብቅ ፍተሻና የማያቋረጥ ክትትል ያጋጥማቸዋል። እያንዳንዱ እንቅስቃሴ፣ እያንዳንዱ መስተጋብር ቁጥጥር ይደረግበታል። ጓንታናሞ እስር ቤት ብቻ አይደለም፣ ይህ ዓለም አቀፉ የመያዣና የማያቋረጥ ቁጥጥር ምልክት ነው። በአንደኛ ደረጃ የምናገኘው ኤሌክስ ፍሎረንስ ሱፐርማክስ ላሪዶ፣ ወጣ ገባ ተራሮች ውስጥ አሜሪካ በጣም አደገኛ ወንጀለኞችን የምትቀጣበት የመጨረሻው ምልክት ኤሌክስ ፍሎረንስ ይቆማል። ሱፐርማክስ የተገነባው በውስጡ እስረኞችን ለመያዝ ብቻ ሳይሆን ማንኛውም የማምለጫ እድልን ለማስወገድ ነው። 490 ያህል እስረኞች የሚሆን ቦታ ሲኖረው የሀገሪቱ በጣም ዝነኛና አመጸኛ እስረኞችን ይይዛል። ከእነሱ መካከል ጆዋኩሊን የቻፓ ጉዝማን በእስር ቤት በተደጋጋሚ በማምለጥ ታዋቂ ይገኝበታል። እዚህ በጣም ተንኩለኛ ይምሮዎች እንኳን ተይዘዋል። እስረኞች በቀን እስከ 23 ሰዓት ድረስ ለብቻቸው ክፍል ውስጥ ያሳልፋሉ። እያንዳንዱ እንቅስቃሴ፣ እያንዳንዱ መስተጋብር፣ እያንዳንዱ እቅድ ቁጥጥር ይደረግበታል። ኤዴክስ ፍሎረንስ የሚለየው የፍትህ ምሽግ ከህብረተሰቡ በጣም አደገኛ ከሆኑ ጉዳዮች ላይ የማያቋርጥ ጠባቂ ነው። ትርምስ እዚህም ማደግ አይችልም። ስርዓት በላይ ነው ግን የሚቃወሙ መሸሸጊያ ማምለጫ የላቸውም የማይበገር የፍትህ ክብደት ብቻ ከብራዚል እስከ አሜሪካ እነዚህ እስር ቤቶች በውስጣችን ላሉ ጨለማ የሰው ልጅ የመጨረሻ መከላከያ ሆነው ይቆማሉ እያንዳንዱ ግድግዳ በስተጀርባ እያንዳንዱ የተቆለፈ በር ማስታወሻ አለ እኛውም ወንጀል መልስ እንደማይሰጥና ፍትህ በጭራሽ እንደማይታኛ